ክፍያውን ስንት ትክፈለኝ? አማኒ ማንጀባ በረከተላ አላህ ያቆይሽ። እዋን እንግዲህ ጁማ አንበረካ ማባ ሂስተሽ አባረካሁኝ በረካሁኝ። እዋን እንግዲህ አንቺም ጤና ቤትሽም ደህና አባወራሽም ደህና ሆኖ እንግዲህ ርዝቅሽ የበዛ ይሁን። እዋን እንግዲህ እንዳለ እንግዲህ ሸረኛን አላህ ያዝልሽ ከረን ከከረኛ ጋር አላህ ያውልሽ። በረካሁኝ በረካሁኝ በረካሁኝ። ያዋን እንግዲህ እንደው ነገር አትልመጂ። ሰው ቤት አትጂ። አባባው አራሽ ጋር እንደዚህ ፈካ ማለት እያለ ይሄ ነው። ጭራሽ መንደር አትይጂ እያልክ ነው። እንደዛ ነው እንደዛ ነው። ትጎጅ መንደርማ ያስፈልጋል። አንዳንድ ጊዜ የመንደር ቡና እኮ ይጣፍጣል እ እ

ቤት ከመዋል ይሻላል። አንደኛ ሰው ጋር ደግሞ ይታወቃል፣ ትንሽ ከባድ ነው። አመጠኛ ከብቶች አሉ፣ ምናምን የሚዋጉ አሉ፣ የሚራገጡ አሉ እና ናዴ ጋራ ራስ የሚያጋለጡ ከብቶች አሉ። ራሱ በራሳቸው እየተዋጉ ማለት ነው። እና እንደዛ ሲያጋጥም ነው ችግሩ። ማለት እንደሆነ ደስ ይለኛል። ልክ ብሎ ይመጥቼ ቤት ስገባ ልክ እንደዚህ ቡና ተፈልቶ ሳገኝ ደስ ይለኛል።

አንዳንድ ጊዜ ቤታችን ማ ፍሽፋማ ጥሩ ነው ይመስለኛል። እና ግድ ነው ደግሞ እቤት ስመጣ ቡና ስለተወደደ ስታደርግ ጋር ስትሆን የዛን ጊዜ ችግር የለው። ለቡና ያልሆነ ትርፍ ምን ያደርጋል? መጀመሪያ ቤት ያደምቃል። ቡና ደስ ይላል እኮ እና ደስ ይላል ሳይበዛ መጠጣቱ ታይር ነው።

እና ዛሬ ቡና እንደዚህ እየጠጣን ነው። ቡና ሰዓት ጁማ በቤታችን ራሽዋለሁ። እቺ ደግሞ የኔ ስኒ አያችኋት፣ ሰይድ የማይወዳት ስኒ እቺ ናት። አትመቸውም ማለት ነው። እና አሁን አለፋች ሆነብኝ ይላል፣ ግን ይወደዋል ስኒ እና በእሷ ጠጥቼ ይወጣል። እና አሁን ቻለው ብዬ ነው እኮ ቤተሰብ ልገባ ላይ ነው በቡና እባካችሁ መራበሩልኝ። እና ዛሬ ሰብት ሰራ ውሎ የመጣው ነጋዴ ነው። ባይ ዘ ወይ ሳይት ነጋዴ ነው። ይመክራል። እና እንግዲህ በእርግጫም ተደግጦ ነው የመጣው። ዝም ብለን ገበያ ውለን እንመጣለን እንጂ መነገዱን እንኳ ይነግዱ ነጋዴዎቹ አሉበት። ትንሽ እኮ ነው የሰሩች። በቃ አሁን ትጀምረዋለህ፣ የጣመ ከሄደ ትቀጥልበታለህ። እንደዚያ ነው። በነገራችን ላይ እንዴ ነጋዴ የሚጥም ስራ ያለ ምንም ምንም አይነት ከማንኛውም ስራ በላይ ማለት እንደ ንግድ የሚጥም ስራ የለም። ንግድን የሚያክል ስራ የለም። ንግድ ያው ጥሩ ነው። አብዛኛው ኪሳራ የለው ንግድ ከሆነ አዎ፣ ብቻ ኪሳራ ይኑረው እንጂ ንግድ በጣም ደስ ይላል። እና ያው አብዛኛውንም ህዝብ መጀመሪያ ነጋዴ ነው ከጥቃቅን እስከ ትላልቅ እንትኖች ድረስ አብዛኛውን ህዝቡ ነጋዴ ነው እላቸዋለሁ። እና ዛሬ እንግዲህ መስራል ቡና ጠጣን፣ ነጃ ወጣን ይባላል ማለት ነው። ነጃ ወጣን ይባላል ነዋ። እና ቡናችንን እየጠጣን እየቸለስን ነው። ቡና ላጠጣው ብዬሽ ነው ቡና

እንደዚህ ቡና ከጣፈጠማ በክትል ተፈርቱ እና ሳይድን እንግዲህ ዛሬ ዛሬ መጣ ብሏል ማለት ነው። በእኔ ቤት ያው እሱ ቢዚ ነው። ብዙ ጊዜ ቢዚ ስለሆነ መቼም እኔን እኔን ካልቀረጸች እኔም ቪዲዮ ውስጥ ካላስገባች የሰራችም አይመስላትም ማለት ነው። ቤተሰብ እንግዲህ እስቲ ምንድነው ግን እኔንም ቪዲዮ ውስጥ በቃ ካላስገባሁ በቃ አንተን ቪዲዮ ካላስገባሁኝ እይታ የለኝም ትላለች ማለት ነው። እስኪ በደንብ ተመልከቱ እና ኮሜንት ላይ ያስቀምጡ እና ምንድነው የምትሉት እናንተ። ሰይድ አብሮሽ ስራ የምትሉ ሰይድ ለምነ ይስራ ኮሜንት ላይ ሀሳባችሁን አስቀምጡ። ማለት ነው ሰይድ እንግዲህ አብሮኝ ስራ ወይንስ አይ ስራ፣ ምን ትላላችሁ? ያው ጥንዶች ሲሰሩ እንደምትወዱ አውቃለሁኝ እና እናንተን እንደማመለካከት ሰይድ ይፈልጋል ማለት ነው ስለሚከታተል፣ ስለዛ አስተያየታችሁን ስጡት እንግዲህ። ጥሩ ነገር እንደምትቆምጡ ተስፋ አደርጋለሁኝ ማለት ነው። ችግር የለም ሰው የመሰለው እና እኔ የራሱ አብረን እያልኩ ስንቢ ስራ ላይ ትንሽ ትቼው ነበር ማለት ነው። እሱ ደስ ያለው ጊዜና እንደዚህ በቃ ፈታ ብሎ ይበጣል። እኔ ሰው አይፈልገኝም ሰው አይፈልገኝም እያልኩ ነው። እኔ ምን ምን ምን ነው እያልኩ እኮ ማለት፣ ምክንያቱም ቤተሰብነታቸው ያው ላንቺ ነው በማለት ነው። ዋናው ነገር አንተም ቤተሰብ መሆን ትችላለህ። ወደ ቤተሰብ ከሳቡኝ ቤተሰብ ነህ ብለው ካመኑብኝ አልጠፋም። እንግዲህ እንደሰማችሁት ነው ማለት ነው። ቤተሰብ ካቤል አጠፋ ምን ለመስራት እሞክራለሁ እያለ ነው። ያው አብዛኛችሁ ሰይድ ስሙን ጊዜ ጠሪዋለሽ ሰይድ ሰይድ እያለሽ፣ ግን ያ እና የምትሉት አላውቅም። እና ደግሞ ሰይድ ሰይድ እያልሽ ብዙ ጊዜ የምትጠሪ ከሆነ በጠራሽበት ትከፍ ያለሽ ቪዲዮ ስገባ ሌላ ክፍያ ነው። እሺ ያ ችግር የለውም። ሰብተን ስሜን ገና ወደፊት አገኛለሁ ማለት ነው ስሜን ከጠቀሽ

እንግዲህ ተመልካቾች ቀረጻ ቪዲዮ ተፈለገች በቃ ቀረጻ እላታለሁ። በፈለገችው አጀንዳ ተምጣ ችግር የለውም ማለት ነው። በደንብ እንደገና ሰሜን እየጠራች የምሰራ ከሆነ በሰሜ ትንሽ ቀነስ ያደርጋል። እሺ በቪዲዮ ደግሞ ወጥች ከሆነ ደግሞ ያው አክል ትንሽ ጨመር አድርግበታለሁ። ያው በዚህ በዚህ በስሙነት ስንት ትከፍለኝ? በአንድ ቪዲዮ ማለት ነው ስንት ትከፍለኝ? እናንተ በኮሜንት አስቀምጡ፣ በኮሜንት አስቀምጡ። ቪዲዮውን ሰርተን በታየው ያክል ይከፈላል፣ ችግር የለም። እኔም ይሄንን ነው ፈልገው። ቤተሰብ አክሩኝ፣ በታየው መጠን እና ባገኘው ላይክ አይ በታየው ብዛት ነው እንጂ በላይክ አይደለም። ላይክም ብዛትም ማለት ነው፣ ዋጋ ዋጋ አለው። በዛ መሰረት አድርገሽ ክፍያውን ስንት ትክፈለኝ የሚለውን ደግሞ እናንተ ያው ኮሜንት ላይ ቁጭ አድርጉልኝ። ቤተሰብ ቤተሰብ ያው ቤተሰብ አልኩኝ እንግዲህ ቤተሰብ ለሆን ነው እንግዲህ እኮ ክፍያ አላስጀምር ነው እንዲያታደሉ ለሱ እሺ። ሰምታችኋል። ሰላማችሁ ይብዛ። አሰላሙ አለይኩም ረህመቱላሁ ወበረካቱሁ።